ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ ሰላማችሁን ብዙ ይበልልኝ ዛሬ ደግሞ ባለ ቪዲዮ መጥቼላችኋለሁ ማለት ነው አማርኛ ቃላት መስረታ ይዤላችሁ መጥቻለሁ እዚህ ጋር መቶ ያቸውን ሀያ ፊደሎች ብቻ በመጠቀም ባለሁለት ባለ ሶስት ባለ አራት እያለ እየከፋፈልን ፊደል ቃላት መስረታለሁ ግን እነዚህ ፊደሎችን ብቻ ተጠቅመን መጀመሪያ ፊደሎችን እንቆጥራለን ከዛ ከፋፍለን ከፋፍለን ቪ ቃላቶችን እንጽፋለን ግን ምን ይላል እዚህ ጋር ሀያ ፊደሎችን ብቻ በመጠቀም ማለት ነው። እዚህ ጋር ሀያ ብዬ የጻፉት ሀያ ፊደሎች ናቸው። እዚህ ጋር ያሉት እነሱን ባለ ሁለት ይላል እዚህ ጋር እነሱን ፊደሎች ብቻ በመጠቀም እስቲ ምን ያህል ቃላት እንመሰረታለን። ግን በጣም ከዛ በላይ መመሰረት ይቻላል። ግን እስከምንችለው ድረስ አብረን እየጻፍ መስክር ቤት ሆና ደብተር ይዛችሁ እናንተም ከኔ ጋር እየጻፋችሁ አብረን እንቀጥላለን ማለት ነው። ደግሞ አስተያየት ካላችሁ ኮሜንት ጋር አስቀምጡልን። ለቪዲዮ ሌላ ሰው እንዲደርስ ሼር አድርጉት፣ ላይክ አድርጉት። ስለዚህ ዛሬ እነዚህን እንማራለን ማለት ነው። እስክርቤት ሆና ደብተር ይዛችሁ ከእኔ ጋር ብራችሁ እየጻፋችሁ ቴሌግራም ጋር ብትልኩት አብረን እናርምላችኋለን። ስህተት ካለ ደግሞ የኔን እንድታስተካክሉ እንነግራችኋለን። በተጨማሪ ደግሞ ኦንላይን መማር ለምትፈልጉ፣ በተከታታይ ኦንላይን ቋሚ የሆናችሁ መማር ለምትፈልጉ ደግሞ ከታች ባለው ስልክ ቁጥር በመደወል ማነጋገር ትችላላችሁ ማለት ነው። ስለዚህ አሁን ወደ ቪዲዮ እንሄዳለን። በደንብ ተከታተሉ። መጀመሪያ ፊደሎችን እንቆጥራለን። ከቆጠር ነው በኋላ ደግሞ ፊደሎችን እየጻፍነ ቃላትን እንመሰርታለን ማለት ነው። አሁን ወደ ቪዲዮ እንሄዳለን። እሺ አሁን ወደ ቪዲዮ ስንገባ ምን እንሄዳለን? እዚህ ጋር ባለ ሁለት ፊደል ቃላቶችን እንጽፋለን ብለናል። ከዛ እሺ ባለ ሁለት ስንጀምር መጀመሪያ ፊደሎችን መቆጠር አለብን ብለናል። ፊደሎችን እንቆጥራለን ከዛ በኋላ የቆጠርናቸውን ፊደሎች በመጠቀም ደግሞ ቃላትን መሰረታለን ስለዚህ መጀመሪያ ወደ ፊደል ቆጠሮች እንሄዳለን ሉክ በደንብ ተከታተሉኝ ደ ተ ጠ ር ሀ ች ፈ ብ ስ ገ ልድገመው ደ ተ ጠ ር ሀ ች

መጽሐፉ እንሄዳለን ማለት ነው። የመጀመሪያው ን ብ ንብ ብለን እንጽፋለን ማለት ነው። ን ብ ንብ። ቀጣይ ብ ር ብር፣ ብ ር ብር ብለን እንጽፋለን ማለት ነው። ከዛስ ጠጣ ጠጣ ጠጣ ብለን እንጽፋለን ማለት ነው። ከዛ በራ በራ በራ በ ራ በራ ብለን እንጽፋለን ማለት ነው። ከዛ ወጣ ብለን ስንጽፍ ደግሞ ወጣ ይው ወጣ ወ ጣ ወጣ ከዛ አጣ ይው አ ጣ አጣ አጣ ከዛ ፈራ ፈችና ከዛ አራ ፈራ ፈ ፈራ ከዛ ስር፣ በደንብ ድብ በሉ ስር ስር። ሁለቶቹም ስድስተኛ ፊደሎች ናቸው። ስር ር ስር። እስኪ አሁን የጻፍናቸውን እና ንብና እንቀጥላለን። ንብ፣ ብር፣ ጠጣ፣ በራ፣ ወጣ፣ አጣ፣ ፈራ እና ስር። ባለ ሁለት አሁንም እንቀጥላለን። ባለ ሁለት ከዛ ሰራ። እዚህ ጋ ስር ነበር ያለው፣ ደግሞ ሰራ። ሳይታለች እኔው ሰራ ሰራ ሰራ ሰራ ከዛ ልብ ልብልብ ብ ልብ ልብ ልብ ከዛ ስስ እች ሁለቴን ደግማታለን ማለት ነው። ስስ በእንስንጽፍ ሁለቴ ስንጽፋት አለን ስስ ይሆናል ማለት ነበር። ቃላቶችን በመደጋገም ማይዞ ብዙ ቃላት መሰረታለን። ወደፊት በሚሰራው ቪዲዮ ስስ ቃላቶችን ብቻ አንድ ፊደል ብቻ ተጠቅመን ቃላት ለመሰረት እንችላለን። ስስ ከዛ ጣጣ ልክ እንደዚህ ሆን ስስ እንዳለው እች ሁለቴ ስንጽፋት ደግሞ ጣጣ ይሆናል ማለት ነው።

ጠብ ከዛስ ተራ ተራ ተ ተራ ከዛ ጣራ ይሆናል። ጣ እ ራ ጣራ ጣ ጣራ አሁንም የጻፍናቸውን አብረን እናነባለን። ሰራ፣ ልብ፣ ስስ፣ ጣጣ፣ ሰጠ፣ ጠብ፣ ተራ እና ጣራ። ስለዚህ አሁን ወደ ሶስተኛ እንሄዳለን። እስኪ ባለ ሶስት ፊደሎችን ደግሞ ለመመስረት እንሞክር። ሶ ባለ ልበል

ባለሶስት ባለሶስት ስንመሰርት ደግሞ እስኪ እንምን ጀምር። በን ሁለት ጊዜ እንጠቀማለን። አ በ በ፣ አበበ አበበ ብለን እንጽፋለን። ከዛስ አሰረ እስቲ እንደዚሁ አሰረ አሰረ አሰረ። ከዛ አረሰ አረሰ አረሰ፣ አሰረ ከዛ፣ ፊደሎች እነዚህ ቦታ ሲቀየሩ ደግሞ ማን ይሆናል ማለት ነው? አረሰ ማለት ነው። አብራችሁ እየጻፋችሁ ቴሌግራም ጋር ትልኩልናላችሁ እናርምላችኋለን። ያ የቴሌግራም ሊንካችን ከታች ዲስክሪፕሽን ጋር እናስቀምጥላችኋለን። ከዛ አ በራ አ በራ አበራ አ በራ

በረረ አሁን እየጻፍነው እናነባለን ማለት ነው አበበ አሰረ አረሰ አበራ አጠጣ አጠበ በረራ ፈረሰ አጣች በረረ በጣም አሪፍ ቀጣይ አፈረ ይቀጥል አ አፈረ ከዛ ሀገር። በጣም ይገርማል። ሀገር ሀገር ብላ ምንጽፍ እንችላለን። ግን እስካሁን በደንብ ልብ ብላችሁ ተከታተሉ። እስካሁን የተጠቀምናቸው ፊደሎች ከእነዚህ ፊደሎች ይወጣ አይደሉ? እነዚህ ሀያ ፊደሎችን አወቃችሁ ማለት ምን ያህል ማንበብ እንደምችሉ ቀለል ያደረጋል ያግዛችኋል ብዬ ነው። በዚህ መሰረት ደግሞ እናንተ እጅግ በጣም በእነዚህ ፊደሎች ብቻ ተጠቅማቸው እጅግ በጣም ብዙ መጻፍ ትችላል። እንዲሁም የጻፋችሁትን ጽፋችሁ ከዚህም የተለየ የተለየ ከጻፋችሁ ቴሌግራም ጋር ሁለ እናበረታታችኋለን። ወር ደግሞ ሌላ እንዴት መጠቀም እንዳለባቸው በዛ እናግዛችኋለን። አፈረ ከዛ ሀገር ብለናል። ሀገር

ገጠር በኋላ ለዛሬ እንዳይበዛባቸው በቀጣይ ደግሞ ነገ አራተኛ እና ፊደሎችን ይዣላችሁ ስለመጣ እነዚህን ፊደሎች ብቻ በመጠቀም፣ ስለዚህ ለዛሬ እነዚህን ታወቅና አብረንና ንብና እነዚህ መጨረሻ የጻፍናቸውን ለዛሬ በቃ፣ እነዚህን ጽፋችሁ ፎቶ አንስታችሁ ቴሌግራም ጋር አላችሁልን። በተለይ ደግሞ እንዲሰራላቸው የምትፈልጉ ቪዲዮ ካለ ከታች ጻፉልን። ቃን አንብበን ነቀጣይ ደግሞ እንግሊዘኛ አማርኛ አማርኛ ወደ በእንግሊዝኛ ፊደሮች ሲጻፉ አብረን የምናየው ይሆናል። እየጻፍን ማለት ነው። ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቦች ሁሉ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ግን አሁን እናነባለን። እሺ፣ ሳናነብማ አንለይም። ማንበብ ይኖርብናል። እንቀጥል። አፈረ አፈረ፣ ካል በኋላ ሀገር ሀገር፣ አየው ግን ፊደሎችን ሀገር እዛ ሰፈር ስንል ደግሞ ሰፈር ሰፈር ፣ ከዛ ጠጠር ስንል ደግሞ ጠን ሁለት ጊዜ እንደግማለን፣ ጠጠር ብለናል። አጌጠ ስንል ደግሞ አጌጠ ብለን እንጠቀማለን። ወገን ስንል ወገን ወገን ብለን እንጽፋለን። አፈሰ ስንል ደግሞ አ ፈ ሰ ብለን መጠቀም ይችላል። የመጨረሻው ገጠር ገጠር ደግሞ ገቹና ከዛ ጠ ር ገጠር ብለን እንስላለን። እንግዲህ ቪዲዮ ጥሩ እውቀት እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ያው የምሰራው ቪዲዮ እንዲደርሳችሁ ሰብስክራይብ እና ላይክ አድርጉት። በቀጣይ ከዚህ የቀጣው ክፍል ሁለተን ይዤላችሁ ስመጣ ይደርሳችኋል ማለት ነው። ስለነበረን ቆይታ እጅግ እጅግ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።